ሰበር ዜና በመጨረሻም የተፈራው ሆነ። ጸረ አውሮፕላን ታጥቅ ያለው ያለው ኃይል ወደ ወልቃይት በግ ምድር እየገሰገሰ ነው። ከሰሞኑ በወልቃይት አፍንጫ ስርም ግዙፍ የጦር ሰራዊት አስመርቋል። እስከ አፍንጫችን ታጥቀናል፣ መሬታችንንም እናስመልሳለን ሲሉ እየዛቱ ነው። የህወሓት አርሚ 17 አዛዥ በበኩላቸው ሊያጠፉን ተዘጋጅተዋል፣ ነገር ግን እጅ አንሰጥም ሲሉ የተደመጡ ሲሆን አሁን አማራና ኤርትራ እኛን አይወጉንም ሲሉም ተደምጠዋል። ከወልቃይት አካባቢ እጅግ አደገ ከኛና አስደንጋጭ ወታደራዊ ሪፖርት ወጥቷል። በዘገባችን ተካቷል። የኤርትራ ጦርና ባህር ኃይል አደገኛ እርምጃ ጀመሩ። የሻቢያ ባህር ኃይል አንድ ኦፕሬሽንን ፈጽሟል። ባህር ኃይሉ ኦፕሬሽን መፈጸሙ የተሰማው የኢትዮጵያ ባለስልጣናት ከአሰብ 35 ኪሎ ሜትር ርቀት ላይ በተከሰቱበት ወቅት ነው። የኤርትራ ቀይ ባርኔጣ ለባሽ ወታደሮች ከሰሞኑ በስፋት የባህር ላይ ቅኝት እያደረጉ እንደሚገኝ ታውቋል። ይህ ወታደራዊ እንቅስቃሴም ልዩ ትኩረት ስቧል። በዝርዝር እንመለከተዋለን። መንግስት እስረኞችን መቀለብ ከአቅሜ በላይ ላይ ሆኗል፣ ማለቱ እያነጋገረ ይገኛል። ይህን ተከትሎ በዛሬው እለት ለህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አንድ አማራጭ ሀሳብ ማቅረቡ ነው የተሰማው። ዝርዝሩን ይዘናል። ከወዲያ ከባር ማዶ ደግሞ ፕሬዚዳንት ኢሳያስ አፈወርቂ የፈሩት የድሮን ድብደባ ተጀምረዋል። ጄኔራሉ ከሰዓታት በፊት ከባድ የድሮን ጥቃት በኤርፖርቱ ላይ እንደፈጸሙ ይፋ አድርገዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳቸው የአንድ አፍታ ቤተሰቦች ከአንድ አፍታ ለአሁን የተደመጡና የተመራረጡ ወቅታዊ መረጃ

ጸረ አውሮፕላን ታጥቅ ያለው ያለው ኃይል ወደ ወልቃይት እየገሰገሰ ይገኛል። ከሰሞኑ ትላልቅ ወታደራዊ እንቅስቃሴዎችን በወልቃይት ሸረሪና እያደረገ ሲሆን በርካታ ቁጥር ያላቸው የሰራዊት አባላትንም አሰልጥኖ አስመርቋል። ይህ በእንዲህ እንዳለ የህዋት አርሚ 17ቱ ዋና አዛዥ የሆኑት ኮሎኔል ታደሰ ወይም ወዲ ያዞል ሊያጠፉን ተዘጋጅተዋል፣ ነገር ግን እንደ 2013ቱ አንጠፋላቸውም ሲሉ ተደምጠዋል። ህዋትና ኤርትራ ጽምዶ በሚል የጀመሩት ጥምረት ተጠናክሮ እንደቀጠለ ለመቀበልም አዛዡ ተናግረዋል። የህዋት አርሚ 17 አዛዥ የሆኑት ኮሎኔል ታደሰ ወይም ወዲ ያዞል ከሰሞኑ አዲስ ባስመረቁት ኃይል ምርቃት ላይ ያደረጉት ንግግር እያነጋገረ ይገኛል። ከኤርትራ ጋር በተጀመረው ጽምዶ ወዳጅነትም እጅግ እየጠነከረ ሄዷል ሲሉም ተደምጠዋል። አማራና ኤርትራ አሁን ላይ አይወጉንም ሲሉ አክለዋል። ህዋት መሬት ለማስመለስ አደርገዋለሁ በሚለው ጦርነት ላይ ኤርትራን ከጠላትነት ወደ ወዳጅነት እንደለወጠም ተደምጠዋል። ኮሎኔሉ የተከፈለው መስዋዕትነት ተከፍሎ መሬታችን መመለስ አለበት በማለት ህዋት እንደ ወልቃይት ያሉ አካባቢዎችን በኃይል ለመቆጣጠር እየተዘጋጀ እንዳለና ዝግጅቱንም እንደጨረሰ ጠቁሟል። መሬት ለማስመለስ በሚደረገው ጦርነት እንደከዚህ ቀደሙ ጠላት አይበዛብንም ያሉም ሲሆን ኤርትራ ከፌዴራል መንግስት ጋር አብራ እንደከዚህ ቀደሙ እንዳትወጋን ማድረግ ችለናል፣ አማራም እንደከዚህ ቀደሙ እኛን አይወጋንም ብለዋል። በቴክኖሎጂ በከባባድ መሳሪያዎችና በህዝብ ብዛት እናጠፋችኋለን እያሉን ነው። እኛ አንጠፋም አናልቅም፣ ወደዱም ጠሉም እኛ ልክ 2013 አመተ ምህረት ላይ እንደነበር ነው እንዳሉንን ይወቁ ብለዋል። አክለውም እነሱም ልክ 2013 ላይ እንደነበሩት አይደሉም። አሁን እነሱ ተከፋፍሏል። እርስ በርስ እየተዋጉ ነው። ያኔ ሁሉም ክልሎች ወግተውን ነበር። ዛሬ አይወጉንም በማለት ተደምጧል። ከዚህ ቀደም ከፌዴራል መንግስት ጋር አብረው ወቅተውናል ያሏቸውን ሀይሎች አሁን የራሳቸው ችግር አለባቸው። ለምሳሌ አማራው አይወጋንም፣ ኤርትራም አትወጋንም ብለዋል። ከዚህ አልፎም በተለይ ከኤርትራ ጋር በህዝብ ለህዝብ ግንኙነት የተጀመረው ጽምዶ ከፍ ያለ ደረጃ ላይ ደርሷልም ብለዋል። ከኤርትራ ጋር የተጀመረው ጥምረት ከጠላትነት ወደ በአንድ ጎራ ተሰልፎ እስከ መተባበር የዘለቀ እንደሆነም በንግግራቸው ላይ ጠቅሰዋል። ዋትና ኤርትራ የጀመሩ ግንኙነት የኢትዮጵያ መንግስት በትብብር ለማውጋት ያለመ ነው በሚል እስከተባበሩት መንግስታት ድርጅት የዘለቀ ክስ ከዚህ ቀደም ቀርቧል። ወዲህ ደግሞ እኚሁ ኮሎኔል አይወጋንም ያሉትን አማራ መሬታችንን በሰላም ያስረክበን ሲሉ ይደመጣሉ። ጀኔራሉ በንግግራቸው መስዋዕትነት ከመክፈላችን በፊት መሬታችንን በሰላማዊ መንገድ ቢመልሱልን ይሻላል፣ እኛ በቂ ስልጠናዎችን ወስደናል በማለት በኃይል አማራጭ እንደሚጠቀሙ ገልጸዋል። ሰላም አንፈልግም ብለው ከመጡ ግን እንደከዚህ በፊቱ ወደ ተከዜ በረሃ አንወርድም፣ ደጀናችንን ይዘን ፖለቲካዊ ማዕከላችንን ጠብቀን እዚሁ መቅጠም እንችላለን ብለዋል። ኮሎኔሉ የአማራ ኃይሎች አይወጉንም ባሉበት ንግግር ላይ መሬታችንን መልሱልን ያሉት እንደ ወልቃየት ጠለምትና ራያ ያሉ አካባቢዎችን ነው። የትግራይ ኃይሎች በአማራ በኩል ይገባኛል ጥያቄ የሚነሳባቸውን አካባቢዎች መልሰን ካልተቆጣጠርን ወደ ጦርነት እንገባለን የሚለው ንግግራቸው ይህ አዲስ አይደለም። በአሁኑ ወቅት ወልቃየት ሙሉ በሙሉ በአማራ ኃይሎች ቁጥጥር ስር ሲሆን፣ በአንጻሩ ራያና ጠለምት በከፊል የትግራይ ኃይሎች ቁጥጥር ስር ውሏል። ምንም እንኳን ህዋት በኃይል በተለይ ራያን ለመቆጣጠር ጥረት ቢያደርግም ማህበረሰቡ ባነሳው ተቋሙ አካባቢውን ማስተዳደር አልቻለም። የጦር ሰራዊቱ ባህሩን እየከበበ ነው። አቶ መለስ ዜናዊ ግመል ይፈንጭባት ያሏት አሰብ መከበበው የተሰማው የኢትዮጵያ ባለስልጣናት ከአሰብ 35 ኪሎ ሜትር ርቀት ላይ በተገኙበት ወቅት ላይ ነው። የኤርትራ ቀይ ባርኔጥ ጣለባሹ ወታደሮች ከሰሞኑ በስፋት የባህር ላይ ቅኝት እያደረጉ እንደሚገኝ አንድ ተንቀሳቃሽ ምስል ይፋ ሆኗል። ይህ ወታደራዊ እንቅስቃሴ ልዩ ትኩረት ስቧል። በሌላ በኩልም ሻቢያ ኢትዮጵያ ላይ እያነጣጠረ አዲስ ዘመቻ ከፍቷል። ኢትዮጵያና ኤርትራ ከመቼውም ጊዜ በላይ ወደ ጦርነት መቅረባቸውን የሚያሳዩ ምልክቶች በስፋት መውጣታቸውን ቀጥለዋል። ሁለቱ ሀገራት እርስ በርስ ጣት ከመቀሳሰር አልፈው አንዱ የአንዱ ሀገር ስጋት እንደሆነ በስፋት እየገለጹ ነው የሚገኙት። ይህን ተከትሎ በድንበር አካባቢ ወታደራዊ እንቅስቃሴዎች ከመቼውም ጊዜ በላይ ተጠናክረው እየታዩ ነው። ከሰሞኑ በኤርትራ በኩል ሁለት ወታደራዊ እንቅስቃሴዎች ታይተዋል። የመጀመሪያው የኤርትራ ባህር ኃይል ኦፕሬሽንና ቀኝት ነው። ቀይ ባህርን በጋራ እንጠብቀው በሚል የዳቦ ስም ባለፉት ሁለት ዓመታት ከኦማን ግብፅና ሳውዲ አረቢያ ጋር ወታደራዊ ትብብሮችን ሲያደርግ የከረመው ሻዕቢያ ከሰሞኑ በምጽዋና አሰብ ባህር ላይ ወታደራዊ ቅኝቶችን እያደረገ እንደሚገኝ አንድ ተንቀሳቃሽ ምስል አጋልጧል። አንድ አፍታ ሚዲያ በተመለከተው በዚህ ተንቀሳቃሽ ምስል ላይ የኤርትራ ባህር ኃይል አባላት ወታደራዊ ቅኝቶችን ሲያደርጉ ተስተውሏል። ይህ የባህር ላይ ወታደራዊ ስምሪት እየተካሄደ ያለው ፎሬን ፖሊሲ አዲስ አበባ እና አስመራ ወደ ግጭት ሊገቡ ከቋፍ ደርሰዋል የሚል መረጃን በአሰራጨ ማግስት ነው። ይህ የኤርትራ እንቅስቃሴ በእርግጥም ሁለቱ አገራት ከመቼውም ጊዜ በላይ ወደ ግጭት መቅረባቸውን ያመላከተ ተደርጎም ተወስዷል። ሌላኛው በኤርትራ በኩል የታየው ሰሞነኛ እንቅስቃሴ ኢትዮጵያ ያነጣጠረው ዘመቻ ነው። አንድ ለናቱ በሆነው የኤርትራ ቴሌቪዥን ላይ ሕዝቡን ለማነሳሳት በሚል ሻቢያ ከደርግ ጋር ባደረገው ጦርነት የፈጸማቸውን ጀብዶች በስፋት እያሰራጨ ነው። በተለይም የፈንቀል ኦፕሬሽንን በተመለከተ ሻቢያን በሚያጀግኑና ኢትዮጵያን በሚያንኳስሱ ቃላት የታጀበ ፕሮፓጋንዳ ለሕዝቡ እየተሰራጨ ይገኛል። ሻቢያ ይህን እያደረገ ያለው ሕዝቡን ለጦርነት ለመቀስቀስና ጠላት ኢትዮጵያ ልትወረን እየመጣች ነው የሚል መልእክትን ለማስተላለፍ እንደሆነ ተንታኞች በስፋት እየገለጹት ይገኛል።

መንግስት ከአቅሜ በላይ ሆኗል ያለው የበርካታ እስረኞችን የመቀለብ ጉዳይ እያነጋገረ ይገኛል። የፌዴራል መንግስት በማረሚያ ቤቶች በእስር ላይ የሚገኙ ዜጎች ብዛት ከፍተኛ መሆኑን ተከትሎ መቀለብ ከብዶኛል ሲል በፍትህ ሚኒስቴሩ በኩል ይፋ አድርጓል። መንግስት የእስረኞች መብዛት ከፍተኛ ቀለብ ወጪ እንደዳረገው የፍትህ ሚኒስቴር ሚኒስቴር ዴታው አቶ በላይሁን ይርጋ በትላንትና ዕለት ይፋ አድርጓል። ሚኒስቴር ዴታው መንግስት እስረኞችን መቀለብ ከብዶታል ያሉት የሚኒስቴር መስሪያ ቤታቸውን የሩብ ዓመት አፈጻጸም ለህዝብ ተወካዮች ምክር ቤት የህግ ና ፍትህ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። ሚኒስቴር ዴታው የማረሚያ ቤት ጉዳይ የፖሊሲ ጣልቃ ገብነት የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በአገር አቀፍ ደረጃ በጣም በርካታ ታራሚን ያለን፣ ይህን ሁሉ ታራሚ ይዘን፣ ይህን ሁሉ እየቀለብን፣ ህክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለን ብለን አናስብም ብለዋል። ለዚህም የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የህግ ማሻሻያ እያደረገ ነው ብለዋል። የህግ ማሻሻያው የአማራጭ ቅጣት ስርዓትን ለመተግበር ያለመም ሲሆን አዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ገልጸዋል። ሚኒስቴር መስሪያ ቤቱ ከእስረኞች አያያዝ ጋር በተገናኘ በኢትዮጵያ ሰብአዊ መብቶች ኮሚሽን የተረጋገጡ የሰብአዊ መብት ጥሰቶች መኖራቸውንም አምኗል። በተለይም በማረሚያ ቤቶች ከጥበቃና ከቀለብ ጋር ተያይዞ ክፍተቶች አሉ በማለት ለቋሚ ኮሚቴው አስረድቷል። ሰመኮ ባለፈው ሐምሌ ወር መጨረሻ በወጣው ዓመታዊ የኢትዮጵያ የሰብአዊ መብቶች ሁኔታ ሪፖርት በማረሚያ ቤት ያሉ አሳሳቢ ጉዳዮችን መኖራቸውን ገልጾ ነበር። በተለይም ሕክምና፣ ምግብ፣ ውሃ፣ ንጽህና መጠበቂያና ሌሎች አያያዝ ከተያዙች ጋር በተያዘ የመብት ጥሰቶች መኖራቸውንም የኮሚሽኑ ሪፖርት ያመላክታል። በፌዴራል ማረሚያ ቤቶች የሚገኙ የፌዴራል መንግስት እስረኞች ከፍተኛ የምግብ እጥረትና ንጽህና ጉድለት እንዳለባቸው በተደጋጋሚ ይገለጻል። ቋሚ ኮሚቴውም ይህንኑ ጉዳይ ባደረገው ክትትል ማረጋገጡን የገለጸ ሲሆን የፌዴራል ማረሚያ ቤቶች የምግብ አቅርቦት ከፍተኛ ችግር የሚታይበትም ነው ብሏል። ቋሚ ኮሚቴው በጉዳዩ ላይ በሰጠው ማብራሪያ ቀለብን በሚመለከት የፌዴራል በጣም ዝቅተኛ ነው። እንደውም ክልሎች ከፌዴራሉ ይሻላሉ። ይህን ስንገመግም ይሄ የቀለብ ጉዳይ አነስተኛ ስ ሆነ የሚጨመርበት ወይም በጀት የሚፈቀድበት መንገድ ሚኒስቴር መስሪያ ቤታችን ለሚመለከተው አካል በደብዳቤ የጠየቀበት ሁኔታ ነው ያለው። መልሱ ግን አልመጣም ሲሉ ተደምጠዋል። በመጨረሻም እንደተፈራው ፕሬዝዳንት ኢሳያስ አፈወርቂ የፈሩት የድሮን ድብደባ ተጀመረ ከቀናት በፊት የአልቡርሃን ደጋፊ ጎረቤት አገራትን ጭምር በድሮን እንደሚደበድቡ የዛቱት መሐመድ ሐምዳን ዳጋሎ ሄሜቲ ዛሬ ጥቃቱን ጀምረውታል የፈጥኖ ደራሽ ኃይሉ የካርቱም ኤርፖርት ዳግም ስራ በጀመረ በሶስተኛ ቀኑ የድሮን ጥቃት ፈጽሞበታል ጄኔራሉ ከትናንት በስቲያ ኤርትራን ጨምሮ የጎረቤት አገራት ኤርፖርቶች ላይ ጥቃት እንደሚፈጽሙ ከዛቱ በኋላ ነው በዛሬ ዕለት በካርቱም ኤርፖርት ላይ አደገኛ ጥቃትን የፈጸሙት የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃቶችን ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሐን ዜጎችንም ኢላማ ያደረጉ ነበሩ። ውጊያው ከመዲናዋ ካርቱም አልፎ በዳርፉርና ኮርዶፋን ግዛቶችም ተባብሶ እንደቀጠለ ነው የአልጀዚራና ሮይተርስ ዘገባዎች የጠቆሙት። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላ አውሮፕላን ማረፊያውን ለበረራ ሲራ ክፍት አድርጎ ነበር። ይሁንና ግን ይህ አውሮፕላን ከሶስት ዓመታት በኋላ ዳግም ሲራ ቢጀምርም በዛሬ ሁለት ግን ከባድ የአየር ጥቃት በፈጥኖ ደራሽ ኃይሉ ተፈጽሞበታል። የሱዳን ጦር መሪ ሌተናል ጀነራል አብዱልፈታ አልቡርሃን ከዳርፉር 24 ጋር ባደረጉት ቃለምልልሳቸው ላይ በሱዳን ቀጣይ ጠፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም ሚና አይኖረውም ሲሉ ነው የተደመጡት። የፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልቡርሃን ሚሊሻዎች ወይም ሌሎችም የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል ያሉት ፈጥኖ ዳራሻ ያሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው የተወደዳቸው። የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን